እነሱ እየሰማችሁ ነው። በቃ ሰምታችኋል። ቤተሰብ አደለም፣ ከእናንተ ጋር ውሎ ስለሆነ በቃ እሷ ያለችውን አርጉ። እንትን የተሰማኝ ረጃ ነው። ምን ተሰብነው መንግስትነት እንኳን አደረሳችሁ፣ እያልን ማሻላ ተባረከላ ለአመት አመት አላ እያደርግልን፣ አሚን። ያው አልሐምዱሊላህ እንደዚህ እንደ አገራችን ባይሆንም እንደ የሰው አገር እንደዚህ የቻለን በአቅማችን እያወጣን እንገኛለን።

ቤተሰቦቼ ይኸው ዶሮ ወይን ከትቼ አለው። የዓመት በዓል ምግብ የሚሰራ ነው። ዶሮ ወይን ከትቼ አለው። ማሻአላህ ተባረከላህ። ከጎን እንቁላሉን ጨርጭጃለሁ፣ ወላሂ እንዴት እንደሚሞቅ አልሐምዱሊላህ ነው። ይኸው በባህል እንኳን አደረሳችሁ። እንዴት ነው? እንትን የተሰማኝ የረጃ ምን ተሰማህ? የሆነ በቃ መንግስትነት እንኳን አደረሳችሁ እያልን ማሻ አላህ ተባረካላህ። ለአመት አመት አላህ እያደርግልን፣ ያው አልሐምዱልላህ። እንደዚህ እንደ አገራችን ባይሆንም እንደ የሰው አገር እንደዚህ የቻለን በአቅማችን እያወጣን እንገኛለን። እናንተም ባላችሁበት ቦታ አላህ ይጠብቃችሁ። ማሻአላህ ተባረከላህ ደስ ምን ልብረ አብረን እንብላ እንብላ። ኢንሻአላህ እናንተም አጃችሁን አላህ ይሙላላችሁ። የዛሬ አመት ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ኢዱን የምታከብሩት አላህ ያርግላችሁ ኢንሻአላህ፣ ኢንሻአላህ። ነጃት እንጀራ የአበሻ እንጀራ አልበላም ብላ ነበረ። ዛሬ ጀመረች፣ ያው እበላለሁ አለች። አዎ ለቤተሰቦቻችን ልታሳይ ነው አይደለም? ለመብላት እየፈለግሽው፣ ዛሬ ልትጀምሩ ነው መብላት የአበሻ እንጀራ። አንቺማ አበሻለሽ እኮ አረብ አገር የሚወለዱ ልጆች የአረብ ምግብ ስለለመዱ ምግብ መብላት ደስ አይላችሁም፣ ግን በየቀኑ እየለመደች ትገኛለች። ዛሬም ደግሞ እየበላች ታሳያችኋለች። አደለ ማሻላ ተባረካልህ። ማሻላ ማሻላ ቤተሰብ እንደት ናችሁ? እንድ ብቸኛ ብንሆንም የው የሰው አገር ብንሆንም የው ከእናንተ ጋር እያወጣን ደስ እያለን እናንተም ደስ እንደሚላችሁ እርግጠኛ ነኝ።

እኔ ልጅ ነኝ ለሻር ባልደረስኩም፣ ትላለች ካላስ። ግን ከተቆጣችሁ ካላስ ካሁን ባለ ለብሳል። ለምንድን ነው ታውቃለች? ቁመቷ ረጅም ስለሆነ ትልቅ ሰው በቁመቷ አይቶ ነው እንጂ እድሜዋ እንደ እድሜ ቢሆን ያልደረሰችም፣ እውነቱ ነው። ግን ሴት ልጅ ደግሞ ለመሻፋፈን ነው ደስ የሚለው። እውነታችሁ ነው ለእናንተ እድሜ ከእድሜ ጋር ነው። እሺ አላ መልበስ አይጎዳም። ግን እድሜዋ እንደ ቁመቷ አይደለም። አሁን ሙስሶች እቺው 12፣ 13 ነው የሚገምታት። ማሻላ ተባረካለ። ማሻላ በሉ እንደዛ አይደለችም። ሻላት ካላሴ ለበሰች አሁን ባላ ክፍት ጸጉር አልመጣም። ባያችም ዘጠኝ ጨርሳ ወደ አስር እየገባች ነው። ጸጉር ከፍተሽ ሁለተኛ ወደ እነሱ አታቀርቡም። ብስሚላ ብስሚላ ማሻላ የኢድ ወኢዘሪት ሀያት ደንቢ ብሪንዳ ዛሬ እንደዚህ ፏ ብትናርጎ ሳርቶ እያበላቸው እያጉረሳቸው ብስሚላ ቤተሰብ ላይ ያረጋግጥ። ማሻላ በቃ ይሄ ዛሬ ይሄ ይመስላል ቪዲዮዋችን ይሻላል። በሌላ ዘና ፈታ በሚል ቪዲዮ እስከምንመጣ አንድ ጓደኛ ይዚ ያለች ካሜራ ትፈራለች በጣም ወይ ላባስ ላባስ ላባስሻ ጉርሽ ካሜራ በጣም ትፈራለች። የባል ጉርሻ ሰደቃ ነው ማስለመድ ጥሩ ማስለመድ። ልጅም ቤተሰቦቻችን ያው ደሳችን ደሳችን ነው ሐዘናችን ሐዘናችን ብለን ዘና ፈታ በሉ ብለን ነው። እስኪ ኢዳችን እናንተ ያቀረን ነው ሙሉዋችን ሙሉ ከእናንተ ጋራ ስለሆነ አሁንም ከእናንተ ጋራ እየቀጠለን እንገኛለን። አዳዲስ ነገር ደግሞ ስኖር ወደ እናንተ እናመጣለን። እናንተ የሚያስፈልገው ምንድነው ታውቃላችሁ አይደለም ላይክ ሰብስክራይብ ሼር ማድረግ ለአዱንያ መበተንና እኛም ባበረታታት እኛም ደግሞ እናንተ የሚያስፈልግ ነገር ወደ እናንተ ማምጣት ነው የኔ ደግሞ ለምን ለሚስት ማጉረስ እንደ ሰደቃ ነው አሉ። አዎ፣ አንድ ጉርሻ ነው። ፈገግታ ሰደቃ ነው። እሱ እንደዚህ ነው። ግን ጉርሻ ደግሞ በዓላችን ኢትዮጵያ ላይ መጀመሪያ በኋላ ለምስት ይሰጣል አይደለ? አዎ እንደዛ ነው። አንተ መስጠት ነበረባ፣ ግን እሱ ነው መጀመሪያ ብሎ ወደ አንቺ ነው የሚያመጣው።